ልባሞች ይኖሩ ነበር። ልባምነቱ መርዙ የራሱ መርዝ አለ። የሚይዘው በምላሱ ነው። እና ዋሱም ይጠጣል። ዋ ሲጠጣ በምላሱ የያዛትን መርዝ ይተፋታል ሄደንጃ ላይ። ከዚያ በኋላ ከተፋ በኋላ አፉን ይግመጠመጣል፣ ይለቀልቃል። ቅሬታ መርዝ እንዳይኖረው ቂመኛ ሰው ከታረቀ በኋላ ጭምን ካልፈታህ እባብ ማለት ነው። እባብ መጀመሪያ ይግመጠመጣል። ከውሃው በደንብ አርጎ አለቃለቀ በኋላ ምሬቱ ካፉ ላይ ስለሚኖር ይተፋዋል። ሁለት ጊዜ ይግመጠመጣል። ሶስተኛ ይግመጠመጣል። አፉን ከመረረው አሁን ይግመጠመጣል። ጎማ መጣል ጎማመጣል እዚያ በኋላ ካፉ ላይ መርዙ ሲጠፋ የራሱ መርዝ እኮ ነው ሲጠፋለት፣ ውሃውን በደንብ አድርጎ ይጠጣል። ከጠጣ በኋላ ያችን መርዝ አንስቶ እንደገና በምላሱ ይይዛል። ከባድ እኮ ነው ተፈጥሮ፣ ለየት ያለ ነው እና እንደ ራብ ልባሞቹ መድኃኔዓለም ክርስቶስ እሱ የራሱ መርዝ እንዳይጎደው መርዙን ተፍቶ ነው ውሃን ይጠጣና፣ እናንተም እንደዚህ አሁኑ መርዛሞች እንዳትሆኑ፣ ቂም በቀል አትያዙ፣ ይጎዳችኋል። ቂም በቀል መርዝ ነው አለ በቂም በበቀል ሁናችሁ ጸሎት ብትጸልዩ አይጠቅማችሁም፣ ብትጾሙም አይጠቅማችሁም። ያንን እንደ እባብ ልባሞች ሁናችሁ የቂም የበቀል መርዝን ትፉት፣ አፋችሁን ተጎማመጡት። ማለት በንስሐ ሙሉውን ያለውን የኃጢአት ምሬት አጥፉት። ኃጢአት መራራ ገርማቸዋል። ኃጢአት መርዝ ነው። ግን የምንጎማመጥበት አለን። ነው ውሃው ማን ነው? እሱ ማን ነው? እሱ ንሳ እኮ ነው። በንሳቶ ጎማሞት እኮ ነው፣ ትፉት እኮ ነው። ስለዚህ እንደባብ መርዝ ልባሞች ብሎ መድኃኒዓለም ክርስቶስ እንዳስተማረ፣ ይህ ባብ ይገርማችኋል። ሰው ሲደርስበት አንዳንድ ጊዜ እንደ ገጠመኝ በዚህ በወንዝ አካባቢ ስትሄዱ፣ መርዙን እንደተፋ ሳይልሳት ሰው ከደረሰበት ሸር ብሎ ከሄደ ከዚያው ላይ ወዲያውኑ መርዙ እባብ ሰርቶ ይገኛል። አይታችሁ ታታቁ ገጥማችሁ ከሆነ ብዙ ሰውም እኮ የሚጎዳ ይሄ እጀሰብ የሚባለው እሱ ነው። የባብ ነው አይደለ? የሚሰራበት ያኮ ነው። ክፉ ነው። ብቀኛ ነው እና ዋሊያ ያንባብ ስለሚበላ ሁለት ነገሮችን